የኢትዮጵያን ጥንታዊ ቅርሶችና ታሪክን ከትቦ የያዘ ነው ብሔራዊ ቤተመንግስት መንግስት ሙዚየም። ሙዚየሙ ላለፉት አራት አመታት እድሳት ሲደረግለት ቆይቶ ከአራት ወር በፊት በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ወደ ስራ መግባቱ የሚታወስ ነው። ብሔራዊ ቤተ መንግስቱ የሙከራ ጊዜውን አጠናቆ ለህዝብ እይታ ክፍት መደረጉ በዛሬው እለት ተበስሯል። ቤተ መንግስቱ በውስጡም ለአመታት የቆዩ የተለያዩ ጥንታዊ የጎብኚዎችን ቀልብ የሚይዙ መስህቦች በውስጡ እያካተተ ነው። ህብረተሰቡ በሙሉ ስመጣና የሚያገኛቸው የመጀመሪያው ነገር የመኪና ሙዚየምን እናገኛለን። እነዛ የመኪና ሙዚየሞች ወይ ደግሞ የመኪኖቻችን ታሪካዊ በየትም አለም ጥሩ ስናና ጥሩ ስም ያላቸው ውድ መኪኖች ታሪካዊ መኪኖች ስለሆኑ እነሱን መጎበኘት ይችላሉ ማለት ነው። ከዛ ባሻገር ደግሞ በጀርባችን ያለውን ትልቁን ብሔራዊ ቤተ መንግስትን ወይ ደግሞ ቤተ መንግስት ሙዚየም ብለን የምንጠራውን እሱን ይጎበኛሉ ማለት ነው። ከዛ ባሻገር በውስጡ ውድና በጣም እጅግ ክብር ያላቸው እቃዎች አሉ። ነገስታት ከንጉሱ ከቀዳማዊ ኃይለ ሥላሴ እስከ ፕሬዝዳንት ሳህለወርቅ ድረስ ይጠቀሙባቸው የነበሩትን በሙሉ በስርዓቱ በተስተካከለ መልኩ አስቀምጠናል። ሙዚየሙ በውስጡ ካሉት ቀደምት ቅርሶች በተጨማሪ በግቢው ስልሳ በመቶ የሚሆን አዳዲስ ግንባታ ተከናውኗል። ከነዚህም ውስጥ ደረጃቸውን የጠበቁ ካፍቴሪያዎች፣ ሬስቶራንቶች እንዲሁም ዓለም አቀፍ ደረጃውን የጠበቀ ስፓም ያካተተ ነው። ብሔራዊ ቤተ መንግስት ሙዚየም ለቱሪዝም ዘርፉ ተጨማሪ አቅም የሚፈጥር ነው። በተለይም በሚቀጥሉት ጊዜያት ከሙዚየሙ በሚገኘው ገቢ በሀገሪቱ የሚገኙ ሌሎች የልማት ስራዎችን ለማከናወን ያግዛል። የኋላ ቀርነትን ድህነትን ከመቅረፍ ከማላቀቅ ከተረጅነት ኢትዮጵያን ከማላቀቅ አንጻር ይሄኛው ጉልህ ሚና ይጫወታል ብለን እናስባለን። ምክንያቱም ብልጽግና እየተከተለ ያለው ብዛሃ ዘርፍ የሆነ ብዛሃ ተዋና ኢኮኖሚ ስርዓቶችን ከመገንባት አንጻር አንዱ እና ዋናው አንድ ሴክተር ብቻ ተከትሎ ከመሄድ ቱሪስቱን ቱሪዝሙን ማስፋት ስለሆነ ከዚህ በሚገኘው ገቢ ሌሎች ልማቶችን ማሳካት ማሳለጥ ይቻላል። ሙዚየሙ ከማክሰኞ በስተቀር ባሉት ቀናት ከጠዋቱ 3 ሰዓት እስከ 11 ሰዓት ከ30 ለሕዝብ እይታ ክፍት ነው። ለጉብኝቱም ለመደበኛ 300 ብር ለልዩ ትኬት ደግሞ 1000 ብር ያስከፍላል። ጎብኚዎች ሙዚየሙን እንዲጎበኙም ጥሪ ቀርቧል። ከዚህ በኋላ ሁሉም ኢትዮጵያዊ ትንሹም ትልቁም አባቶችም፣ እናቶችም፣ ወጣቶችም፣ ተማሪዎችም ሁሉም በየፈርጁ መጥቶ መጎበኘትና ከዚህ ትልቅ ቅርስ፣ ከዚህ ትልቅ ሀብት፣ ከዚህ ትልቅ ታሪካዊ ቦታ ብዙ ልምድ እንዲቀስሙና ያዩትን ደግሞ ይዞ መቀመጥ ብቻ ሳይሆን ለሚቀጥለው ትውልድ ጠብቆ ማስተላለፍ እንዳለባቸው ለማስገንዘብ እፈልጋለሁ። ብሔራዊ ቤተ መንግስት ሙዚየም ለጎብኚዎች ተጨማሪ መዳረሻ ከመሆኑ ባሻገር ለቱሪዝም ዘርፉ ይበልጥ መነቃቃትና ትልቅ አስተዋጽኦ እንደሚኖረውም ታምኖበታል።